ወይም ቅድመ ይትፈጠሩ በአይ መካን ሀሎከ? ሰማይ ሳይፈጠር ምድር ሳይዘረጋ አንተ በየት ትኖር ነበር? ሰማይን ምኑ ጋር ሆነ እንደዚህ አድርገ ሰራው? በየት ትኖር ነበር? በሰማይን እንዳልል የዛኔ ሰማይ የለ፣ በምድር እንዳልል የዛኔ ምድር የለች፣ በሰው ዘንድ እንደም ሰው የለ፣ በመላእክት ዘንድ እንዳልል መላእክት የሉ። በየት ነበር የምትኖረው የዛኔ አሁን ሰው በእመቤታችን በቅድስት ድንግል ማርያም ማህፀን አምላካችን ኢየሱስ ክርስቶስ ማደሩን በደንብ ማድነቅ የሚችለው የእግዚአብሔርን ምልአቱን ሲረዳ ነው። የእግዚአብሔር ምልአቱን በደንብ ሲረዳ እመቤታችን እንዴት ቻለችው ማለት ይችላል። ይህንን ወደ መመርመር ይገባል ማለት ነው እና እግዚአብሔር የሚወሰን አምላክ አይደለም። ቦታ የለውም፣ ዓለም የለውም፣ መወሰኛም የለውም። አንድ የኢትዮጵያ ቤተ ክርስቲያን ሊቅ ስነ ፍጥረትን ሲያብራራ ምን ይላል? ወእምዝ ፈጠረ ሰማየ ዘትሰመይ ጽርሐ አርያም ወአልቦ ምንትን ይላ እሊሃ ዘእንበለ ገብረኪያ። ከዚህ በኋላ እግዚአብሔር ጽርሐ አርያም የምትባለውን ሰማይ ፈጠረ፣ በእርሷም ላይ ከፈጠራት ከእግዚአብሔር በቀር ማንም የለም አለ። አልባቲ አንቀጽ ወሰቁረት የሚገቡባት የሚወጡባት ቀዳዳም የላትም። እስበ አልቦ ዘይወፅ ወይበው ውስቴታ ውስጤታ ዘእንበለ ውእቱ ባህቲቱ ወደ ፅራ አርያም ከእግዚአብሔር በቀር የሚገባ የሚወጣ የለምና አለና፣ ውእቱን እያሐስስ አንቀጸ ወሰቁረተ እስመ ውእቱ ይትረከብ በአፍ አወበ ውስጥ፣ እሱም እግዚአብሔር ደግሞ የሚወጣበት የሚገባበት የሚወሰንበት አይፈልግም እሱ በአፋ አለ ደግሞ እሱ በውስጥ አለና በጽራሪያም መሆን ሲፈልግ ወደ ጽራሪያም ዘልቆ የሚገባ ከዚያ በኋላ ደግሞ ከጽራሪያም ወጥቶ ወደ ሌላ የሚሄድ አይደለም። በአለም ሁሉ የመላ ነው ማለት እና ጽራሪያም ለእግዚአብሔር መወሰኛው ሳትሆን እግዚአብሔር ራሱ ጽራሪያምንም የወሰነ መሆኑን ያስረዳል ማለት ነው እና የእግዚአብሔር አካሉ ባህሪው እንኳን በቦታ በአካል ሊነካ ሊወሰን ቀርቶ በህሊና እንኳን እንደማይገኝ ሊቃውንት በደንብ ያስረዳሉ። አባታችን አባ ጊዮርጊስ ይህንን ሲያስረዳ አህረም ከህላዌከ እምተጠይቆ በህሊና እጓለ እመሕያው ወእምተ አየሮ ህሊና መላእክት ህላዌህን በቅዱሳን መላእክት አይምሮ በሰው ልጆችም ልቡና ከመመርመር አራቅከው ከፍ አደረግከው። አህረም ከህላዌከ እምተገሶ በእደ እጓለ መህያው ወእምተለክፎ በእደ መላእክት ትጉሃን አካልህንም ቅዱሳን መላእክት እንዳይነኩት፣ ደቂቃ አዳምም እንዳይዳስሱት ከነሱ አራቅከው ከፍ አደረግከው። አህረም ከህላዌከ እምተነጽሮ ለኩሉ በከመፈቀደ ዘንበለ በከመፈቀድከ የሁሉ አይን እንደወደደ እንዳያርፍብህ አንተ በወደድከው መንገድ ስትገለጥለት ቢያይህ እንጂ ሁሉ እንደወደደ እንዳያይህ ህልውናህን አራቅከው ከፍጡራን ሁሉ አራቅከው ይላል አራቅከው። ስለዚህ እግዚአብሔር መወሰኛ የሌለው አምላክ፣ ከህሊናት ሁሉ የራቀ አምላክ ነው። የራቀ አምላክ ነው። በሁሉ የመላ ነው ግን ከሁሉ ደግሞ የራቀ ነው። ሁሉን ይወስናል ግን የሚወስነው የለም ለዚህ ነው ይፀውር ድደ ወይ ነብር ጠፈረ ወመሰረተ አለም። እግዚአብሔር የምድር መሰረትን ይይዛል አለ ሊቁ። የምድር መሰረትን ይይዛል ደግሞ በጠፈሩ ላይ ይቀመጣል። አሁን እንግዲህ ስናስተውለው ፍጡር የሆነ እንደሆነ ከታች ከያዘ ከላይ መኖር አይችልም። ከታች መገኘት ከላይ እንዳይገኝ ይከለክለዋልና ማ ከላይ ካለ ደግሞ ከታች የለም። እግዚአብሔር ግን እንዲህ አይደለም። ከታች መሰረቱን ይይዛል ከላይ ደግሞ ይቀመጣል። ክቡር ዳዊት ለዚህ ነው አይቴኑ አሃውር መንፈስ ከ ዋይቴኑ ጎይም ቅድመ ገጽ ከ መኒ አረግ ውስጥ ተሰማህ የኒ አንተ ወመኒ ወረድኩ ውስጥ ተቀላህ የኒ አሎከ ያለው በመዝሙር 139 ላይ ማለት ነው። እና ወደ ሰማይ ብወጣም አንተ በዚህ አለ፣ ወደ ምድርም ብወርድ በዚህ አለ፣ ወደ ጥልቁም ብሄድ በዚህ አለ፣ አንተ የሌለህበት የለም ብሎ መልአቱን ይናገርለታል። እና እግዚአብሔር በአለም የመላ ነው፣ አለምንም የያዘ ነው። ግን የያዘው ነገር አለ የለም በጣም ደጋግመን ብንናገረው በጣም የሚያስደንቅ ቅዱስ ጴጥሮስና አምላካችን ኢየሱስ ክርስቶስ የተጠያየቁት ጥያቄ አለ። ለእኔ በጣም ከመጽሐፍቱ የሚገርመኝ የመጽሐፍ ክፍል በእውነት ይሄ ነው እና ቅዱስ ጴጥሮስ ጌታን ሲጠይቀው ምንድነው ያለው? ዘከመፎ ፈጠርኮ ሙለ ሰማይ ወምድር የአይኔ ማረፊያ የሆነውን ሰማይ እንዴት አድርገ ፈጠርከው የእግሬ መመላለሻ የሆነችውን ምዝብስ እንዴት አድርገህ ሰራሃት ብሎ ጠየቀው። ከዚህ አስከትሎ ምን ብሎ ይጠይቀዋል? ወይም ቅድመ ይትፈጠሩ በአይ መካን ሀሎከ ሰማይ ሳይፈጠር ምድር ሳይዘረጋ አንተ በየት ትኖር ነበር? በየት ትኖር ነበር? በሰማይ ነ እንዳልል የዛኔ ሰማይ የለም፣ በምድር ነ እንዳልል የዛኔ ምድር የለች፣ በሰው ዘንድ ሰው የለም፣ በመላእክት ዘንድ እንዳልል መላእክት የሉ። ሰማይን ምኑ ጋር ሆነህ እንደዚህ አድርገ ሰራው? ምድርን በየት ቆመህ እንዲያድርገ መሰረትካል? በየት ነበር የምትኖረው የዛኒ ብሎ ቅዱስ ጴጥሮስ ጌታን ጠይቆታል። አምላካችን ኢየሱስ ክርስቶስ ደግሞ ሲመልስ ኦ ጴጥሮስ፣ አነ ውእቱ መካን አለው። ጴጥሮስ፣ ቦታ እኔ ነኝ አለ ክርስቶስ። ቦታ እኔ ነኝ። ቦታ እኔ ነኝ ማለት ምን ማለት ነው? በሰማይ ፀሐይ፣ ጨረቃ፣ ከዋክብት ይኖራሉ። በምድር ደግሞ እፀው፣ አእባን፣ ደቂቃ አዳም፣ ሌሎችን ፍጥረታት ይኖራሉ የሰማይና የምድር መኖሪያቸው እኔ ነኝ ብሎታል ጌታ። የሰማይና የምድር መኖሪያቸው እኔ ነኝ። ሰማይም ይወሰናል፣ ይቀመጣል፣ ይወጣል፣ ይገባል። የሚወጣበት አለው፣ የሚወሰንበት አለው፣ ያምላክ እጅ ነው። ምድርም ትወጣለች፣ ትገባለች፣ የምትወሰንበት አለ። አልቦ ሰማይ ዘይጸውረነ ወኢ ምድር ዘያገምረነ ጴጥሮስ፣ እኛን የሚችል እኛን የሚወስን ሰማይም ምድርም የለም ብሎ አምላካችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ አስረድቶታል። አንድ ሊቅም ሲናገር ኢትበል በአይ መካን ተረክበ እግዚአብሔር እስመ አልቦቱ መካን ወኢትበል በአይ መዋእል ተረክበ እግዚአብሔር እስመ አልቦቱ መዋእል ይላል። እግዚአብሔር አለ ትለኛለህ። እግዚአብሔር ቤት ነው ያለው። እግዚአብሔር አለ ብለሃል። እግዚአብሔር አለ ብለኸኛል። አዎ ብያለሁ። ይላል ሊቁ እንግዲህ ሲመልስ። ቤት ነው ያለው ብለህ ግን አጠይቀኝ፣ ለእግዚአብሔር ቦታ የለውም። እግዚአብሔር አለ ብለህ ነግረኛል። አዎ ነግሬሃለሁ። በየትኛው ዘመን ነው የተገኘው ብለህ ግን አትጠይቀኝ፣ ለእግዚአብሔር ዘመን የለውምና ይላል። እመቤታችን ቅድስት ድንግል ማርያም የተመረጠችበት ዓላማ ይህ ነው። በእውነት ይሄ የማያስደንቀው ሕሊና ኑሮት ይሄ የማያስደንቀው ፍጡር በእውነት የለም።